ሰላም ሰላም፣ ውድና የተከበራችሁ የቻናል ላይ ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን። ዛሬ እንግዲህ መተናል ማለት ነው። ዛሬ የት ነው ብትሉ፣ ዛሬ ከቤት ወጣ ብለናል ማለት ነው። ልጆቹን ይዤ ከቤት ወጥቻለሁኝ። ለምን ደግሞ ለውድ ቤተሰቦቼ ለምን ቪዲዮ ቀረጻ አድርጌ ለምን አለቅላቸውም ብዬ ይህን የመሰለ ቪዲዮ ለእናንተ ቀርጬላቸዋለሁ ማለት ነው። ቤተሰብ አያምርም ቦታው ዋው ደስ ሲል። ቡርጂ ገሊፋ ትላላችሁ ቡርጂ ገሊፋ እየጎበኘን ነው ማለት ነው ዛሬ። እንግዲህ በነገራችን ይሄ ቪዲዮ የሶስት ቀን እንደዛ ነገር ሆኖታል፣ እና ያን የነበረ የቀረጽኩት ያው ለመቀቅ አልተመቸኝ ነበረ። ዛሬ ግን ያው ጁማም ስለሆነ ዛሬ ትንሽ ትንሽ ሰዓት አገኘኝ ና ይችን ቪዲዮ ደግሞ ለምን ቀርጬ ለምን አለቅም ለቤተሰቦች ብዬ እንግዲህ በዚህ መልኩ መጥቼላቸዋለሁ ማለት ነው ውዶችዬ። እናንተ ደግሞ ቪዲዮ ስጀምሩ ደግሞ ላይክ ኮመንት፣ ሰብስክራይብ በማድረግ ደግሞ ቻናሊን ደግሞ ደግፉት፣ ማለት እወዳለሁኝ፣ ውዶቼ እና ከልብን ማመሰግነው። ዛሬ እንግዲህ በምን ርዕስ መጣሽ፣ ለምን መጣሽ ብትሉኝ፣ ደግሞ የመጣሁበት ምክንያት ምንድን ነው ብትሉኝ፣ እኛ የማዳም ቅመሞች፣ ቆይ ሁሉን ነገር እሺ እያልን ቆይ፣ እስከመቼ እግዚአብሔርን ሁሌ በቃ እሺ በማለት ብቻ ይህን አድርጉ፣ እሺ ያን አድርጉ፣ እሺ እንዲሆኑ እሺ እዛ አሁኑ እሺ በማለት እኮ አለቅን፣ ውዶች አለቅን። እኔ እግዚአብሔርን በቃ ለእኔ በቃ እየገረማኝ ነገር እና ከአቅሚ በላይ የሆነብኝ ነገር ስለሆነ ለምን ከቤተሰቦች ጋር አልመካከርም፣ ለምን ከነሱ ደግሞ ሀሳብ ለምን ሼር አላደርግም ብዬ ነው ወደ እናንተ የመጣሁት ማለት ነው። እኔ ሁሌ እሺ በማለት ብቻ ነው በቃ የምኖረው እዚህ ቤት፣ እሺ እሺ እሺ እሺ ታቆህን ያህል ቆይ። እንደዚህ ያስደርጋ እንዴ ቤተሰብ እውነት እሺ በማለት ብቻ እኮ በቃ እኔ እንጃ አላቅም። እንደምን ማለት ነው ወንዶች? እሺ በማለት ብቻ በቃ እኔ እንጃ። እውነት በጣም ከባድ ነው። እንደዚህ ያደርጋል እሽታ። ከአቅማችን በላይ እኮ ነው። ስራ ስንታዘዝ እንኳን እኮ እሺ ነው የምንለው። በቃ እሺ ብቻ ማለት ነው። እና ያው አንዳንዴም እኮ ደግሞ እምቢ ማለትም እኮ ያስፈልጋል። አይደለ እንዴ ከአቅማችን በላይ የሆነ ስራ የሆነ በቃ እኛ ልናደርገው ልንሰራው የማንችለው ስራ ሲሆን ራሱ እኮ አይ ማዳም ይሄን አንችልም ይሄን አናደርግም እኮ አንልም እኮ፣ እኛ እሺ ነው የምንለው አሁንም ቢሆን ስለዚህ፣ ለምን ቆይ እንደዚህ ይሆናል? አንዳንዴ እምቢ ማለትም እኮ መልመድ ያስፈልጋል። አይደለ አይ እኔን አልችልም ይሄን አላደርግም ማለትም እኮ ያስፈልጋል። አንዳንዴ ሁሉ ነገር እሺ ብለን እስከ መቼ ይቆያል? እሺ በአንድ ቁጥር እነሱ በቃ አናታችን ላይ ነው የሚወጡብን፣ አናታችን ላይ ማለት ነው። እግዚአብሔር እኔ ስላየሁት ነው። ያው ሁሌ እኔ በነገራችን ላይ አይ ይሄን አልችልም ይሄን አላደርግም ማለት አልችልም፣ አይደለም ከነ ማለት ነው የማልችለው። ኢቭን ካቅሜ በላይ እንኳን የሆነ ነገር ስራ ከሆነ ራሱ እሺ ብዬ ሁለት ቀን አድሬበትም ቢሆን አደርጋለሁ ያንን ስራ፣ ካቅሜ በላይ ሆኖብኝ ራሱ ማለት ነው። ግን እኛ ጎር ሺም ነው የሚዘንበን እውነት አንዳንዴ እኮ እኛ እኮ ሼም እኞች ነው፣ እነሱ ሼም የሚባል ነገር የላቸውም። እኛ ሼም ይዘናል። በነገራችን ላይ ይሄ ነገር አሀይ ማዳም፣ ይህንን አድርግ፣ ይሄ ካቅሜ በላይ ነው ለማት እንኳን እኮ ሽ የሚባል ነገር ይዘናል። እነሱ እኮ ሼም አያውቁም። ምንም ሽ የሚባል ነገር የላቸውም። ና እሺ ስለምንላቸው በካናሳችን ላይ ነው የሚወጡብን። ና ውዶች፣ አንዳንዴ እምቢ፣ ይሄን አልችልም፣ ይህን እንደዚህ ማድረግ አልችልም፣ ይሄ ካቅሜ በላይ ነው ማለት እኮ መልመድ አለብን። አንዳንዴ እሺ እሺ እሺ እሺ በማለት ነው እኛ እንትን የምንለው የምንታወቀው ማለት ነው። ስለዚህ አንዳንዴ እምቢማትም መልመድ አለብን። ከአቅማችን በላይ አሁን ለምሳሌ እሷ ቤት የምትሰሩ ከሆነ ሴቷ ቤት የምትሰሩ ከሆነ ልጇ ቤት ሄዳ ብታሰራችሁ እሺ ነው የምንለው። ከልጇ ደግሞ ሌላ ቤት ደግሞ እሺ ነው የምንለው። በቃ እንዲያርጉ ስንባል እሺ ነው የምንለው። እየደከምንም እንሰራለን። ግን ይሄ ደግሞ አግባብ አይደለም። አይ እኔ የመጣሁት እኮ ለአንቺ ቤት ነው የመጣሁት እንጂ ወይ ለልጅሽ ቤት፣ ለእናት ቤት፣ ለዚህ ቤት አይደለም ብለን እኮ አንናገርም። እውነት አንናገርም። እሺ ነው የምንለው እንደዛም ሆኖ ማለት ነው። አሁን ለምሳሌ ልጇ ቤት ሰርታችሁ ድጋሚ ደግሞ እህቷ ቤት ብትልም እሺ እንላለን። ከእህቷ ቤት ደግሞ ወንድሟ ቤት ቢሆንም እሺ እንላለን። ይህ ደግሞ አግባብ አይደለም። እኔ የመጣሁት አንቺ ቤት ነው እንጂ የአንቺ ቤተሰቦች ጋ ልዞር አይደለም ልሰራ ለ የመጣሁት ማለት እኮ እንችላለን። ግን እኛ ደግሞ ይህንን አንለውም ምክንያቱም በዚህ እንደዚህ ስንላቸው ብንጣላ የሆነ እንትን ብንል በኋላ ደግሞ ስራ ፈተን እንቀመጣለን የሚለውን ነገር አምራች ላይ ስለሚያጣብን ነው። ይህን አዙነ ስለምናስብ ነው እሺ የምንለው በምክንያት ነው። ግን እነሱ ደግሞ ይህን አይረዱም። በቃ እሺ ብቻ ስንላቸው በቃ አናታችን ላይ ነው የሚወጡብን። እና አንዳንዴ፣ አይ ይህንን እኔ አልችለውም፣ ይህን አላደርግም ማለት ራሱ ትልቅ ነገር ነው። መልመድ አለብን። አንዳንዴ እውነት ለመናገር መልመድ አለብን። እምቢ ማትም ትልቅ ነገር ነው። እውነቴን ነው የምላችሁ። እንዴ አሁን እኔ ቤት አለች የሴትዮ የእህቷ ቤት መሳሪያ ማለት ነው። በቃ ቀኑ ሙሉ በቃ ስትሽከረክሩ ነው የምትውለው። ቀኑ ሙሉ በቃ እናታ ቤት አንድ፣ ልጇ ቤት አንድ፣ እንዲህ ቤት። ይሄ ደግሞ ጥሩ አይደለም። በቃ እሺ ስለምንላቸው ብቻ ነው። እውነት ለምናገር እሺ ስለምንል ነው ሁሉ ቦታ የሚያሽከረክሩን። እውነት ነው። ስለዚህ አንዳንዴ ደግሞ አይ ማዳም ሄን አልችለውም እኔ መጠት ኮ ለአንቺ ቤት ነው የሚመጠው፣ ደግሞ ለልጅሽ ቤት ወይም ደግሞ ለእህትሽ ቤት ለወንድምሽ ቤት አይደለም ብለን መናገር አለብን። አንዳንዴ እንዛ ማድረግ ስላለብን እንልመድ፣ እምቢ። አንዳንዴ መልመድ ጥሩ ነው እምቢ ማለት ልመዱ። እውነት ለመናገር ልመዱ ጥሩ ነው ሁሌ እሺ ብለን እሺ ብለን እስከ መቼኛ? አናታችን ላይ እስኪወጡ ድረስ መጠበቅ የለብንም። አይ እኔን አልችልም እኔ ምጣት ለአንቺ ቤት እንጂ ለልጅሽ ቤት አይደለም፣ ወይም ደግሞ ለእህትሽ ቤት አይደለም ብለን መናገር መቻል አለብን። እሺ ሁሉ ነገር በቃ እሺ ነገ ሆነ ነገር ሲሉም እሺ ነው የምንላቸው። ስለዚህ አንዳንዴ አይ ማዳም ይሄ ከአቅሜ በላይ ነው፣ ይሄን ስራ እኔ አልችልም ብለህ ራሱ ለነሱ መናገር አንድ ነገር ነው። አንዳንዴ አንዴ በቃ አይ ዛሬ በቃ ጾምሽ ዋይ ስራ ዛሬ ሙሉ ከድ እየሰራሽ ዋይ እንኳን ቢሉ እንኳን እሺ ማታችን እንኳን አይቀርም፣ በዚህ ሁኔታ ማለት ነው አይቀርም፣ ለዛ ማታችን አይቀርም። እና አንዳንዴ እንደዚያ ነገሮችን ማስለመድ አለብን ማለት ነው። ያው እኛ ስለለመድን ነው ችግር የለውም፣ ግን አዳዲስ የሚመጡትም እሺ እሺ እሺ የሚሉ ከሆነ በጣም ነው የሚጎዱት እና አንዳንዴ አይ ይህን አልችልም፣ ይህን እንደዚህ አላደርግም፣ እንደዚህ ነው ብለን መናገርም አለብን ማለት ነው። ሁሌ እሺ ብለን እስከ መቼ ቤተሰብ? እስከ መቼ? ስለዚህ ያው እኔ እንደዛ ነው ምለው። እኔ እሺ ነው የምለው። በቃ ያው በዚህ አድርጌ ሲሉኝ እሺ፣ በዛ ሲሉኝ እሺ፣ ልጃ ቤት ሲሉኝ እንደዚህ እሺ። ስለምን ይህ አግባብ ሆኖ አልታየኝም፣ እኔ ሁለት ለምን ነገርና ለምን ለውድ ቤተሰቦቼ ለምን አላካፈላቸውም እነሱም እንደናቸው ወይ ብዬ ይህን ሀሳብ አውጥቼ አውርጄ ወደ እናንተ እየመጣሁት እና ምን ትላላችሁ እናንተስ እንደኔ ናችሁ ወይስ አደላችሁ የሚለውን በኮመንት ላይ ማየት ስለምፈልግ ኮመንት አስቀምጡልኝ ውዶችዬ በተረፈ ሰላማችሁ እይብዛልኝ ከልብ ነው አመሰግነው ያው ለቻናሌ አዲስ ሆናችሁ ደግሞ ቻናሌን ላይክ በማድረግ ሰብስክራይብ በማድረግ ደግሞ አበረታቱኝ ከጎኔ ሁኑ አብረን ተያይዘን እንዳገ ማለት እወዳለውኝ ውዶችዬ ፕሊዝ ቻናሌን ላይክ በማድረግ ጀምሩ ሰብስክራይብ በማድረግ ደግሞ ቤተሰብ ሁኖኝ ማለት እፈልጋለሁ። ኮመንት ላይ ደግሞ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ ውዶችዬ። ከልብን ማመሰግነው ከወዱ ምዝጋና የላቅ ያለ ነው ለእናንተ እውነት ትለያላችሁ ማለት ነው። ቻናሌ እንግዲህ ላይክ በማድረግ ኮመንት፣ ሰብስክራይብ እንዳይረሳ ማለት ነው። ዛሬ እንግዲህ ጁማ ነው። የጁማ ስራ ደግሞ አያልቅም፣ እንግዳ ይመጣል። ያዎችን ስላገኘው ለምን ለምን ቪዲዮ አልሰራም ብዬ ነው እንግዲህ የመጣሁት እንጂ በጣም ስራ አለ። ዛሬ ጁማ ስለሆነ የአመቱ ጁማ ነው ዛሬ፣ እና የስራ ቀን ነው። እንዶችዬ ሰናይ ጁማ መልካም ቀን ይሁንላችሁ። ከልብ ነው ማመሰግነው። መልካም ስራ ብያለው። በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጁማ ብያለው። ፈጣሪ አገራችንን ሰላም ያደርግልን፣ ህዝቦቻችንን ይጠብቅልን ማለት እወዳለው። መልካም ቀን መልካም ቆይታ ለሁላችን ይሁን ማለት ነው። ያው በዚህ አጋጣሚ ያዎችን መንገድ ደግሞ እየጎበኛችሁ እያያችሁ ብርጅ ኸሊፋን እየጎበኛችሁ እንግዲህ ቪዲዮን ደግሞ እያያችሁ እስከ መጨረሻው እዩልኝ ማለት ነው። ያው ሳትም ስለምፈልግ እያያችሁ ቪዲዮውን ላይክ በማድረግ እየጀመራችሁ እንግዲህ እስከ መጨረሻው አዳምጡት ማለት ነው ቤተሰብ። ስለነበረን ቆይታ አመሰግናለሁ። መልካም ቀን። ቻው ቻው።